ኤርትራ ለሚደርሱባት ተቃውሞዎች ምላሽን ሰጠች። ኤርትራ ከሰሞኑ እየተነሱባት ለነበሩ ተቃውሞችና የሰላ የባለስልጣናቱ ትችትና ነቀፌታዎች በይፋ ከቆይታ በኋላ የተጠናበትና ብዙ የተመከረበት የሚመስል መግለጫን ሰጠች። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ላሉበት ውጥረት እና ለበዛባቸው የድንጋይ ውርዋሮ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል አጸፋ የሆነን እና እጅግ አነጋጋሪ ምላሽን በኤክስ ገጻቸው ላይ ሚኒስተር በመግለጫቸው ኦሮሞ ላይ ተነስተዋል። የቃላት ጦርነቱ ለቀናት ጋብ ቢልም ዳግም ከወደ ኤርትራ በኩል እያንሰራራ ሰራራ ነው። ሙሉ መረጃውን በስፋት እናስደምጣችኋለን። ጀነራሉ እውነታውን ዘረገፉት። በትግራይ ያለው የፖለቲካ ሁኔታ አጥፊ ነው። የትግራይ ወደ ዳግም ጦርነት ጉዞ። ጀነራሉ በጋድ ስጋታቸውን በዚህ ልክ እንዲገልጹ ያደረጋቸው ጉዳይ ምንድን ነው? ትራምፕ አምርረዋል። ትዕዛዙ ይመለሳል፣ ህገ ወጦች ይባረራሉ ሲሉ ከዛች አልፈው ብዙ ጉዞ ጀምረዋል።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 የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተከበረው ሰላሳ አራተኛው የኤርትራ ነጻነት በዓል ላይ ኦሮሙማን አስመልክተው ያደረጉትን ንግግር አጥብቀው በማውገዝ ግልጽ ደብዳቤ ለጻፉት የኦሮሞ ምሁራን የኤርትራ መንግስት ምላሽን ሰጠ። ለቀናት በባለስልጣናቱ መካከል የቆየው የቃላት ጦርነት ኤርትራና ኢትዮጵያን ግንኙነታቸው እጅግ ወደ ሻከረ ሁኔታ እንዲገባ ያደርገዋል። የኢትዮጵያና የኤርትራ ሁኔታም ወደ ጦርነት ያምራል የሚሉ በርካታ ሀሳቦችም እየተነሱ መቆይታቸው ይታወቃል። በዚህ ጉዳይም የኤርትራው ፕሬዚደንት ኢሳያስ አፈወርቂ ከፍተኛ ውጥረት ውስጥ እንደነበሩም የተገለጸ ሲሆን በርካታ ፖለቲከኞችና የኢትዮጵያ ባለስልጣናት እንዲሁም ደግሞ የኤርትራ ፖለቲከኞችም በጉዳዩ ላይ የተለያዩ ምላሾችን እንካም ሲባባሉ ቆይተዋል። 35 የሚሆኑ ምሁራን የፕሬዝደንቱ ንግግር የኦሮሞን ህዝብ ለአደጋ የሚያጋልጽ ነው በማለት እንዳወገዙት ከዚህ ቀደም በዘገምንላችሁ ዘገባችን ላይ ማስታወቃችን ይታወሳል። በአሜሪካ አውሮፓ እና አውስትራሊያ የሚገኙ የኦሮሞ ምሁራንና ባለሙያዎችም በጋራ በጻፉት ግልጽ ደብዳቤ ነው የኤርትራው ፕሬዝደንት ኢሳያስ አፈወርቂ ያደረጉትን ንግግር አጥብቀው ያወገዙት። በደብዳቤው ላይ የፈረሙት 35 ምሁራን በግልጽ ደብዳቤው ፕሬዝደንቱ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኦሮሞ ማንነት ላይ የተፈጸመውን ጥቃት አጥብቀን እናወግዛለን ብለዋል። በፓርቲ ላይ ያተኮረ የሚመስለው ንግግሩ በኦሮሞ ማንነት ላይ ያተኮረ ነበርም ብለዋል ምሁራኑ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለኦሮሞ ምሁራን ውግዘት በኤክስ ገጻቸው በሰጡት ምላሽም ደብዳቤው በሚያሳዝን ሁኔታ በስተት የተሞላ እንዲሁም ከባድና ከእውነት የራቁ ውንጀላዎችን የያዘ ነው ሲሉም ተችተዋል። የደብዳቤው አዘጋጆች አሊያም የኦሮሞ ምሁራን እውነት አለን ካሉ ለኤርትራና ለኦሮሞ ህዝብ ትልቅ ቦታ በሚሰጡ ጉዳዮች ላይ እርስ በርስ ለመረዳዳት ተገቢ የሆነ የፊት ለፊት ውይይት መምረጥ ይችሉ ነበርም ሲሉም ገልጸዋል። ፕሬዝዳንት ኢሳያስ በ34ተኛው የኤርትራ የነጻነት በዓል አከባበር ላይ ባደረጉት ንግግርም ኦሮሞማ እንደ ርዕዮተ ዓለም አቅርበውም ነበር። ኦሮሞማ የኦሮሞ ህዝብ ማንነት ሆኖ ሳለ ኦሮሞማን እንደ ርዕዮተ ዓለም ማቅረባቸው አደገኛ ነው በማለት ብዙዎችም በብርቱ እየተቹ ነው። ፕሬዚደንቱ በንግግራቸው ስለ ኩሽና ስለ ሴማዊ ህዝቦችም ተናግረው ነበር። ይህ የፕሬዝዳንቱን አካሄድ ኢትዮጵያውያንን ለመከፋፈል ሆን ብለው የተናገሩት ነው በማለትም ብዙዎች እየተቹትም ይገኛሉ። ታዲያ በዚህ ጉዳይ ላይ ነው ገሩ ሙሉ ለሙሉ ሀሰተኛና በሐሰት እየተሞላ ሲል የኤርትራው የማስታወቂያ ሚኒስተር የማነ ገብረመስቀልም ያስታወቀው። ወደ ቀጣይ መረጃችን ስናመራ ጀነራሉ ከፍተኛ ስጋት ውስጥ እንዳሉ አስታወቁ። በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በትግራይ ክልል ሰኔ 3 ቀን 2017 ዓ.ም የሃይማኖት ጉባኤ የተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ንግግርን አድርገዋል። በንግግራቸውም በትግራይ አሁን ያለው የፖለቲካ ሁኔታ አጥፊ ነው፣ ይጥፋት እንዳይከሰት የመከላከል ስራ መስራት አለብን ያሉት ፕሬዚደንቱ ጨምረውም ፖለቲከኞች የፈጠሩ ችግር ትግራይ ዋና ጉዳይ እንዲረሳም እንዲረሳም አድርጎታል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱት ይገባል በማለትም መልእክታቸውን አስተላልፈዋል። ጀነራል ታደሰ ወረደ እሁድ ዕለት ህወሓት ያዘጋጀውን ስብሰባ ረግጠው መውጣታቸው ይታወቃል። አሁን ላይ ሲቀጥሉም ጀነራሉ በአሁኑ ወቅትም በትግራይ ያለውን አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነትና በመግባባት ነው ብለዋል። ግንቦት ሶስት ቀን 2017 ዓ.ም በተካሄደው ጉባኤ ላይ ከስምንት ሃይማኖት ተቋማት የተውጣጡ አንድ መቶ አስር የሃይማኖት አባቶችና የጽህፈት ቤት ኃላፊዎች መገኘታቸውም ተገልጿል። በዚህ ጉባኤ ላይ የሃይማኖት አባቶች ለትግራይ ሰላም እና አንድነት ያላቸው ሚና በሚል ርዕስ ጥናታዊ ጽሁፍ ያቀረቡት አቶ ካልዩ በ1993 የዋትን ክፍፍል ጠቅሰው በመሪዎች መካከል ያሉ አለመግባባቶች በሰላማዊ መንገድ ካልተፈቱ አደጋው ከባድ መሆኑን ማስረዳታቸውን የክልሉ ማስ ሚዲያም ዘግቧል። ወደ ቀጣይ መረጃችን ስናመራ ትራምፕ እጅግ አምርረዋል። ተዛዞ ይመለሳል። ህገወጦች ይባረራሉ አንጀለስም ነጻ ትወጣለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ሰኞ በሰጡት መግለጫ የካሊፎርኒያ ገዢ ጋቪን ኒውሰም ባይደን በዚህ ሀገር ላይ ከፈጸመ ወንጀል በላይ ፈጽሟል፣ መታሰር አለበት በሚል አስተያየት ተሰጥቶ ሲሆን ገዢው በሎስ አንጀለስ ያለውን አለመረጋጋት በቁጥጥር ስር ማዋል አለበት ሲሉም አስጠንቅቀዋል። የፌዴራል የኢሚግሬሽን አፈሳዎችን የሚያደናቅፉ የካሊፎርኒያ ባለስልጣናትን በቁጥጥር ስር ለማዋል በቶም ሆማን የተሰነዘረው ዛቻ ይደግፉ እንደሆነ ትራምፕ በጋዜጠኞች ተጠይቀው አዎ ሲ ሲሉም ምላሻቸውን ሰጥተዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎም በሎስ አንጀለስ የተቀሰቀሰው ተቃውሞ ቀናትን እያስቆጠረ ነው። ናሽናል ጋርድም በከተማው ተሰማርቷል። ተቃውሞ መነሻው የሆነው የኢሚግሬሽን ባለስልጣናት የቀን ሰራተኞችን በድንገተኛ ሁኔታ ከበው አስረዋቸዋል የሚሉ ዜናዎችም ሲሆን የአካባቢው ነዋሪዎችም የኢሚግሬሽን ባለስልጣናት መኪናዎችን በስፍራው ማየታቸውን ተከትሎ ተቃውሞም ተቀስቅሷል። ወደ መጨረሻው መረጃችን ስናመራ አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ስትል አትሌት ገለቴ ቡርቃ ተናገረች። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ስትል አስታውቃለች። ከ800 ማራቶን ጀምሮ ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ቡርቃ ሳላውቀው ትዳሪ እየፈረሰ ነው ስትልም ተደምጣለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌት ባለቤቷ በ2009 ዓ.ም ከቤት ጠፍቶ ስምንት ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳለም ተናግራለች። ዘጠኝ ዓመታትን አብራ የቆየችው ባለቤቷ በ2009 ዓመተ ምህረት ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘችም ገልጻለች። ፍለጋውን ጀምራ ለፖሊስ ስታሳውቅም ደውሎ ለምን ስሜን ታጠፊያለሽ አርፈሽ የማትቀመጭ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ ደረረሳትም ጠቅሳለች። ትውልድ ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ እምነቱ ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለችም፣ ነገር ግን በጫና ምክንያትም ጋብቻ እንደፈረሰም ትናገራለች። ከዚህ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበረ ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘውትም ብላለች። አትሌትም ገለቴ አንዷ የቀረችው ቤቴም በ208 ት ዓመተ ምህረት ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎችም የሚገኙ አስር ቤቶች፣ አራት መኪናና ሌሎች በርካታ ንብረቶችም ተሸጠውባት ባዶጇን መቅረቷንም ተናግራለች። እናቱ እንዲኖሩበት የሰጠውትን መንግስት፣ የሰጠኝም ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራውት ንብረትም ሳይመለስ ከጋብቻ በኋላ ያፈራውትም ከጋብቻ በኋላ ያፈራውትንም ሳልካፈል አንዷን የቀረችውን ቤቴ ለመካፈል ፍርድ ቤት ወስኖብኛል ስትልም ተናግራለች። እሱ ቀድሞ ሁሉንም አቅድ ዶበት ስለሄደ እሱ ቀድሞ ሁሉንም አቀዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትንከራተትም ውሳኔዋ ግን ከሷ በተቃራኒ እንደሆነም ተናግራለች። ከዚህ አልፎም እንደሚያስፈራራትም ለፖሊስ ማመልከቷንም ጠቅሳ ንብረቱም እንዳይገኝ አንድም ገንዘብ በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩን ውስብስብ እንዳደረገውም ትናገራለች። ይህ ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌቷ እስካሁን መፍትሄ ካለ ማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወት ያስኪ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረሰልኝም ትላለች አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ዘግቼ ተቀምጫ ያለው ያቅሜን ያበረከትኩላት ሀገሬና ህዝቤም ያለውበት ሁኔታ ይወቅልኝ ስትል ነው አትሌቷ በኢንተርቪው ላይ ስለ ጉዳዩ ማብራሪያን የሰጠችው ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ቀጣይ፣ እስክንገናኝ ድረስ ቸር ቆዩልን።